እኛ ትግል የሃይማኖት ትግል መሆኑ የሚታወቅ ነው። አሞረውም በነውስ አሞረው ማንንም ጥራ ማንም ቢባል በመካነ ሰላም መሰማት የያዘው ነገር ብዙዎችን እያሳዘነ ነው። በታላቁ ኑር መስጂድ ውስጥ ማለት ነው። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆነው

ተገኝቷል። ከሰማይ እሳት ዘንቦ የተወሰኑ ቤቶች ተቃጥለዋል። እንዲሁም ደግሞ የተወሰኑ ሰዎች ላይ መጠነኛ ጉዳት ደርሷል። የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ።

ወደ ዛሬው ጉዳያችን ስናልፍ እንግዲህ የመጀመሪያው ጉዳያችን የሚሆነው በመካነ ሰላም የደረሰውን ጥቃት አስመልክቶ አንድ ቪዲዮ ልጋብዛችሁ።

ኢና ሊላሂ ወኢና ኢላይሂ ራጂኡን ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መጥተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረዥም ሰዓት የቆየ ግርግርና ብዙ ነገሮች እየተነገሩ ነበረ። ከዛ በኋላም እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይህም ቪዲዮ በደንብ ሼር ያደርግ

እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ድዋ ይደረግላቸው። ለእነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ቪዲዮ እና ያችሁት እንግዲህ ይህ ነገር እጅግ በጣም ዘግናኝ ነው። በጣም ብዙዎቹን የሚያስገርም እንዲሁም ያስገረመ እንዲሁም የሚያስቆጭ ተግባር ነው ማለት ነው። ሌላ ወንድማችን ደግሞ እንዲህ ይጨምርላል። በጣም ያሳዝናል። በመካነ ሰላም መሰማት የያዘው ነገር ብዙዎችን እያሳዘነ ነው፣ በታላቁ ኑር መስጂድ ውስጥ ማለት ነው።

ታጣቂዎች ገብተው በሙስሊሞች ላይ ባደረጉት ጥቃት ኢማሙን ጨምሮ አሁን ላይ ብዙ ሰዎች እንደሞቱ እየተነገረ ነው። የቆሰሉ ሰዎችም አሁን ከመስጂዱ እንዳልወጡ ነው መነገር ያዘው። ቀድሞ ግርግር ፈጥሮ ነበር ንግባ ንግባ የሚል አሁን ላይ በመስጂዱ ማለት ነው፣ ብዙ ሰው እንደሞተ እየተነገረ ይገኛል። በመንግስትም ይሁን በሌላ ኃይል ምንም አይነት ኦፊሻል የሆነ መረጃን ባይወጣ፣ ከአካባቢው ባሉ ሰዎች ግን መነገር ያዘው ነገር በጣም የሚያሳዝን ነው ማለት ነው። ዛሬ የተሰማው በመካነ ሰላም በጣም ያሳዝናል። ኢና ሊላሂ ወኢና

ቪዲዮ እንዳያችሁት እንግዲህ እኒህ የታጠቁ ኃይላቶች እንግዲህ አላማቸው ሌላ እንደሆነ ነበር የምናውቀው። አሁን ላይ ግን ሁኔታውን ለየት በማድረግ የሃይማኖት ጦርነት እያስመሰሉትም

ይመስላል ማለት ነው። ስለዚህ ሁላችንም እንደ ይሄን አይነት ነገር ዝም ማለት የለብንም። በእርግጥ የሞቱት ሸሂዶች ናቸው፣ አላሸሂዶም እንደሚያረጋቸው አልጠራጠርም። ግን ደግሞ ታገል ይገባል። ይህ የድን ጉዳይ ነው ማለት ነው። ዛሬ በደረሰኝ መረጃ መሰረት እንግዲህ ዛሬም በከተማው ላይ ቀጥሎ የተኩስ እርምታ በመክፈት ህብረተሰቡን ግራ እያጋቡም እንደሚገኝ ቪዲዮ ደርሶኛል። አንዴ ልጋብዛችሁ

ቪዲዮ እንዳያችሁት እንግዲህ በመካነ ሰላም ከተማ የተለያየ ተኩስ ሩምታ በመክፈት ህዝቡን እያስደነገጡ እንዲሁም ደግሞ እያስፈረጡ ያለበት ሁኔታ እንዳለ ለማየት ችያለው ማለት ነው። እዚህም ጋር ተያይዞ የተለያየ የጸጥታ ህለቶች እንዲሁም መከላከያ ኃይሎች ተቋማቶችም እንደሚመለከታቸው አካላቶች በቦታ ላይ ባለመሄዳቸው የደረሰኝ መረጃ ያመለክታል ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ

ለማጥፋት ኦረዲ ዝግጁ ነን። በየትኛውም መንገድ ነው፣ በምን ቀመር ይሁን በምን እነ ቢያዝን መም እንደነዚህ እንደነምናምን ትሄድ ሌባ መመለጋገጣ ብልጽግናውን ሽፍታና ሌባ ነው እየሰበሰበ ያለ ሰው ገሉ የሚሄድ ገዳዮችን የሚሰበስብ የአሪዎስ ቡድን ነው።

ቪዲዮውን እንዳያችሁት እንግዲህ ይሄ ነገር ቆም ተብሎ ሊታሰብበት ይገባል። በተለይ እኛ ሙስሊሞች ሐሳባችን ስራችን፣ ወይም ደግሞ ሃይማኖታችን ከፖለቲካ ጋር ለየት በማድረግ የራሳችንን ስራ እየሰራን እንደምኖሩ ይታወቃል። እና አንዳንድ ጊዜም ቆም ብሎ በማጤን ወደ ፖለቲካው ዘርፍ መሳተፍ ያስፈልጋል የሚል መልእክት አለኝ። እንግዲህ እነሱም ለማተባችን ከሞቱ እኛም ለድናችን የማንሞቱበት ምንም ምክንያት ነገር የለም። ዱኒያ ቀሪ ነች።

ወይም ደግሞ በተለያየ ምክንያት አላህ እንደሚንገልን እንያውቃለን። ግን ደግሞ ጃሃድ ከሞትን በዲን ጉዳይ ከሞትን

አላህ ቃል ገብቶልናል ጀነሳይ ፈደሰና ስለዚህ ሁላችንም ታጥቀን ቁርጠን ሊነሳ ይገባል ማለት ነው እነሱን ስለታገል አንሞትም እነሱን ስለአልታገል ደግሞ በህይወት እኖራለን ወይም ደግሞ እስከ ዘላቂ እኖራለን ማለት አይደለም ስለዚህ ሁላችንም መታገል የግድ ነው ማለት ነው እንግዲህ ይህ የታጣቂ ቡድን ወይም ጃውሳ ቡድን ተሳፋሪዎችን እና አቅመደካሞችን እንዲሁም ሌሎችን በተያይ ባገኛቸበት መንገድ ይበድላል እንግዲህ አሁን ሊጋብዛቸው ያሰብኩት ቪዲዮ ግን

አስቁሞ ሲበድል የሚያሳይ ቪዲዮ ደርሶችት እንግዲህ ይህ ተጠቂ ቡድን ተለያዩ ሰዎች ላይ እያደረሰ ያለው ነገር ትክክል አይደለም። እንደ ሃይማኖት ነው እያሉ ሃይማኖታቸውን እንትን ለማለት እኛ ሙስሊሞቹን እየበደሉ ይገኛሉ። እና ሙስሊሞቹም ሁላችንም ቆም ብለን ልናስብ ልንጠነቀቅበት ይገባል። አዲሙ ሲያኖ በድናችን ላይ ልንመካከር ልንወያይ፣ የሚያስከፍለውን መስዋዕት ልንከፍል

ይገባላለኝ ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ኡስታዝ አቡበከር አህመድ ሰሞኑን ታሞ ነበር እና አሁን ላይ የልክ አንድ ቦይስ አለ እንስማ። አልሐምዱሊላህ በጣም ታህነኝ በጣም ለውጣለኝ። አንተ ኡስታዝ ምን አጋጥሞ ነው? ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ። ምን ተፈጥሮ ነው? እንዴት ነው? አሁንስ ያለ የጤነት ሁኔታ ንገረን እስኪ።

ያው በአጋጣሚ ዛሬ ሳምንት ትንሽ ኩላሊት ጠጠር ገጠመኝ ና ኩላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር ያው በማግስቱ ወጥቼ ነበር ኢንፌክሽን ሆነብኝ ና ሰኞ ቀን ወደ ሆስፒታል ተመለስኩ ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር እኔ ደግሞ የአንቲባዮቲክ አለርጂ ነኝ

አንቲቢዮቲክ ሶስት ድሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሐኪሞቹም ትንሆኑ ና የቻሉትን ጥረት አደረጉ። አልሐምዱሌላ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ሕክምና አግኝቼ

በጥሩ ጤንነት ላይ ነው የሚገኘው ያው እንዳልከው ሰው በጣም ተጨንቋል። እኔም የአንድ እንደ መረጃው እዚህም ሆስፒታል ምና ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት የሰው መጨናነቅ ስላየው ነው ትናንት በፔጅ መልእክት እንዲተላለፍ ያደረግኩት

ያዳመጣችሁት እንግዲህ ሰይፉ ፋንታውን ደውሎ ስለ ጤንነቱ እንደጠየቀውና ሁሉ ላይ ደህና እንደሚገኝ እንዲሁም ደግሞ ድዋ ስታረጉልኝ የነበራችሁ ሰዎች ላዚዛችሁን ይክፈራችሁ ወይም ድዋ እንዳደረጋችሁልኝ እንግዲህ ሀል ያግዛችሁ የሚል መልዕክት አስተላልፈናል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ፊቷን ያየው ባል ፍች ጠይቋል። እስ ቪዲዮ እንመልከት።

የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርሟል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀመው የ28 ዓመቷ ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን በአልመምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያዋ ለቆ ትክክለኛ የፊት ገጽታዋ መታየቱ ተነግሯል።

ቪዲዮ እንታያችሁት እንግዲህ እነዚህ አዲስ ተጋቢዎች ወይም ደግሞ ሴቷ ፊቷን በተለያየ ሜካፕ በማስዋብ ላይ የምትገኝ እንደመሆኑ አመጣል ሪያሊቲውን ወይም ደግሞ እውነታን በአማኛ ገንዳ ውስጥ ገብታ ካየ በኋላ ነው እንግዲህ ባልየው ፍቺ የጠየቀው። እንግዲህ ዓለምን እያነጋገረም የሚገኝ ጉዳይ ስለሆነ ወደ እናንተ አምጥቼዋለሁ ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ ተጫወቶቹ እናገኛለን። እስኪ ቪዲዮ እንመልከት።

ሊሆን ያችሁት እንግዲህ እነዚህ እግር ኳስ ተጫዋቾች ለአንድ የሀገር መሪ እንግዲህ አንገታቸውን ዝቅ ሲያደርጉ ወይም ደግሞ ሲሰግዱለት ታይቷል ማለት ነው። አንድ ጀግና ተጫዋች ግን ይህን ጉዳይ ስላላደረገ የተለያዩ ቦታዎች ላይ እየተነጋገሩበት የሚገኝ ሁኔታ አለ ማለት ነው። ስለዚህ ሱጁድም ሆነ ወይም ደግሞ አምልኮ የሚያስፈልገው ለአንድ ለፈጣሪያችን ለአላህ መሆኑን ያበሰረ ጀግናም ነው

ላይ ቦታዎች ላይ የማይሆን ነገሮች የተናገሩትን አይቻለውኝ ማለት ነው። ይህም ነገር ስህተት ነው። እኛ ሙስሊሞች መስገድ ወይም ደግሞ ማጎንበስ ያለብን ለአንድ ለአላህ ብቻ ነው የሚል መልእክት አለኝ ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ በቻይና ሰማይ እንግዲህ እሳት ዘንቧል። እንግዲህ እስኪ ቪዲዮ እንመልከት። ከሰማይ እሳት ዘንቦ የተወሰኑ ቤቶች ተቃጥለዋል፣ እንዲሁም ደግሞ የተወሰኑ ሰዎች ላይ መጠነኛ ጉዳት ደርሷል።

ከላይ የምትመለከቱት ቪዲዮ እንግዲህ በቻይና ሊዩያንግ ከተማ የድሮን ትርኢት ለማሳየት እንግዲህ ርችቶችን ይዘው ወደ ሰማይ የወጡ ድሮኖች ከቁጥጥሩ ውጭ በመሆን ከላይ እንደምትመለከቱት ርችቶችን ወደ መሬት በመተኮስ እንግዲህ የተወሰኑ ቤቶች ተቃጥለዋል፣ እንዲሁም ደግሞ የተወሰኑ ሰዎች መጠነኛ ጉዳት እንደደረሰባቸው ሪፖርቶች ያመላክታሉ። ይህም ክስተት እንግዲህ ሊከሰት የቻለው ድሮኖቹን የሚቆጣጠራቸው ባለሙያ ከቁጥጥሩ ውጭ በመሆን ወደ ሰማይ እንዲተኮስ ይዘውት የወጡት ርችት እንግዲህ ወደ መሬት ተኩሶት እንደምትመለከቱት ከሰማይ እሳት እየዘነበ እንግዲህ ሰውም ራሱ ለማዳን ሲሯሯጥ ነበረ።

ቪዲዮ እንዳያችሁት እንግዲህ አጉል ዘመናዊ ነገሮች ላይ እንትን በማለት በመጣድ የሚመጣ ብዙ ነገሮች አሉ። እንግዲህ ለትርኢት ለወጡ ጀቶች እንግዲህ ወደ ሰማይ መተኮስ እያለባቸው ወደ ታች በመተኮስ የተለያዩ ቤቶች እንዲጎዱ እንዲሁም ሰዎች እንዲሞቱ ያደረጉት የቻና ፓይለቶች

እንግዲህ ተጠያቂነት ላይ ወድቀዋል ማለት ነው። ስለዚህ አንድ ላይ ነገሮችን ስናደርግ አጤነን ወይም ደግሞ መሆን ያለበትን ነገር መርጠን እናደርጋለን። የዛሬ ቪዲዮ እዚህ ጋር አቆማለሁኝ። በቀጣይ ቪዲዮ በሌላ ዝግጅት እስከምንገናኝ ድረስ እዛው ሰላሙ አለይኩም ወራህመቱላሂ ወበረካቱ።